ቋሚ ሲኖዶሱ በብፁዕ አቡነ ገብርኤል ቅድስት ድንግል ማርያምን በማስመልከት ባስተላለፉት ትምህርት ዙሪያ ተወያይቶ እንደነበረ ይታወቃል። ቋሚ ሲኖዶሱ እንግዲህ በቀደምለት ማለዳ ላይ ባደረጉት መደበኛ ስብሰባ ብፁዕ አቡነ ገብርኤልን ባለፈው ዓርብ በስቅለት ለት በፍኖተ ጽድቅ ቴሌቪዥን በቅድስት ድንግል ማርያም ዙሪያ ያስተላለፉትን ትምህርት በተመለከተ ነበረ ውይይት ያደረጉት። ብፁዕነታቸው የተላለፈውን ትምህርት ዝርዝር ሁኔታ በመመርመር ውሳኔ ለማስተላለፍ ይቻል ዘንድ ሁሉም የቋሚ ሲኖዶስ አባላት በምልአት በተገኙበት ለሮብ ሚያዝያ 22 ቀንም ቀጠሮ ይዘው ነበር። ይሁንና ግን ከዛ በፊት አንዳንድ ትላልቅ ውሳኔዎች የሚባሉ ውሳኔዎችን አስተላልፏል ማለት ነው ሲኖዶሱ። ፍኖተ ጽድቅ ጠቅላላ ማኅበር አስቸኳይ ማብራሪያ እንዲሰጥ መመሪያ ተላልፏል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የማህበራት ምዝገባ ክትትልና ቁጥጥር መምሪያ በቅዱስ ሲኖዶስ ምልአተ ጉባኤ ጸድቆ በተሰጠው ደንብ መሰረት በማህበራት መንፈሳዊ እንቅስቃሴ ዙሪያ ጥያቄ የሚያስነሱ ጉዳዮች ሲፈጠሩ ተገቢውን ክትትልና አስፈላጊውን ርምት የመስጠት ኃላፊነት ተሰጥቶት ስራዎችን እየሰራ ይገኛል። ከዚህ ጋር በተያያዘ ከቅድስት ቤተክርስቲያን አስተምሮ ጋር የሚቃረን እመቤታችን ቤዛ አይደለችም የሚል ጤናማ ያልሆነ ትምህርት ሚያዝያ 10 ቀን 2017 ዓ.ም በፍኖተ ጽርቅ ጠቅላላ ማህበር ሚዲያ መተላለፉ ይታወሳል። በዚህም ማህበሩ ከተቋቋመበት ዓላማ ውጪ እርቱ እምነትን ከስነ ምግባር ጋር ይዞ የሚኖረውን ህዝበ ክርስቲያን ያሳዘነ፣ እናት ቅድስት ቤተክርስቲያናችንን ለጠላት መሳለቂያ እንድትሆን ያደረገ ተግባር መፈጸሙን መምሪያው በዛሬው ዕለት ለማህበሩ በጻፈው ደብዳቤ አስታውቋል። መምሪያው ጨምሮ እንደገለጸው በደብዳቤው ላይ ለተጠቀሱ አምስት ነጥቦች በማህበሩ በኩል አስቸኳይ ምላሽ እንዲሰጥባቸው በጥብቅ አሳስቧል። በተለይም በዕለተ ስቅለት የተላለፈው ትምህርት ቪዲዮ በአስቸኳይ ከማህበሩ ዩቲዩብ እንዲወርድ እንዲያደርግ እንዲሁም የትምህርቱን ሙሉ ቪዲዮ ቅጅ ለመምሪያው እንዲያቀርብ ጥብቅ መመሪያ መስጠቱን በተጻፈው ደብዳቤ ላይ ተገልጿል። ከዚህም በተጨማሪ እንግዲህ ለጊዜው ሚዲያው መታገዱንም ገልጸው ነበረ። ይህ በእንዲህ እንዳለ እንግዲህ ብፁዕ አቡነ ገብርኤል ይቅርታ ሲሉ መልእክታቸውን አስተላልፈዋል ማለት ነው። በአስተላለፍኩት ስብከት ያዘኑ የተከዙ ምእመናን እና ቅድስት ቤተ ክርስቲያንን ይቅርታ ጠይቃለሁ ብለዋል። በእንተ ማርያም ብለን በስሟ እንጀራ በልተንበታል፣ ለብሰንበታል። እመቤታችንን በእናትነቷ ስለ ልጇ ስትል ስለተቀበለችው መከራ ቤዛዊት አለም እንላታለን እመቤታችን እንኳን ለዓለም ለልጇ ለክርስቶስ ቤዛ ነች። የእመቤታችን ቅድስት ድንግል ማርያምን ቅድስና ንጽሕናና ክብር ሰብከናል፣ ወደፊትም ስንሰብክ እንኖራለን። ነውር ነቀፋ፣ የሌለባት ሀጥ ያላገኛት እግዚአብሔር በንጽሕናና በቅድስና ከዓለም አርቆ ከቀደመው የአደማ ባሕርይ የፈጠራት አቻና ወደር የሌላት እናት እንደሆነች አምኜ የምኖር ነኝ። እንኳን ድንግል ማርያምን ለማቃለል ይቅርና ለማመስገንም አቅምም ብቃትም ያለው ሰው የለም። በዕለቱ በተሰበከው ስብከት ምክንያትነት ያዘኑ የተከዙና የተከፉ ምዕመናንና ስሟ በክፉ የተነሳባት ስንዱ የሆነችውን ቅድስት ቤተ ክርስቲያንን ይቅርታ እጠይቃለሁ ሲሉ ብፁዕ አቡነ ገብርኤል የይቅርታ ምላሻቸውን ሰጥተዋል። ማለት ነው እንግዲህ ጉዳዩ በጣም መነጋገሪያ ሆኖ ነበረ። ትላልቅ የቤተክርስቲያን መምህራን የምንላቸውም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 አንዴ ዘፈን በሚመስል መዝሙሩ አንዴ ምንፍቅናን በሚያገሳ ስብከቱ ምእመናንን ሲያወዛግብ ሰንበት በት ብሎ ነበር። ጌታ በወንጌል ሀባሃሎ ገደላ ህየ ይትጋብኡ አንስርት በድን ባለበት በዚያ አሞራዎች ይሰበሰባሉ እንዳለው ፍኖተ ጽድቅ ባለቤት ሙዳ ስጋ ይጥላል ብለው ተስፋ ያደረጉ ሰዎች ዙሪያውን ስለከበቡት ላለፉት ጥቂት ዓመታት ቤተ ክርስቲያን ከነንፍጡ ካልወደደችው ብለው ሲሟገቱ ከርመዋል። በመሰረቱ ሁኔታው ሰውየው ድሃ ቢሆን ኖሮ ገና ድሮ ተወግዞ ነበር እንድል ያደርገኛል። ቅዱስ ሲኖዶስ ይህንን ማህበር ለማጥራት ጊዜው አሁን ነው። ከእኛ ወገነህ ወይንስ የሚል ኢያሱዋዊ ጥያቄ ለመጠየቅ ጊዜው አሁን ነው። ሰሞኑን ደግሞ በፖለቲካ ቤዛነት የተሾሙ የሆኑ አንድ ጳጳስ ድንግል ማርያም ቤዛ አትባልም ብለው በፍኖተ ጽድቅ አዳራሽ ሲያስጨበጭቡ ሰማን። ከንዑሰ ክርስቲያን ያነሰ ዕውቀት ያላቸው እኚህ ጳጳስ ሽልማት እንደሚጠባበቅ አዝማሪ ሰውየውን ያስደስታል ብለው ያሰቡትን ሁሉ ሲዘባርቁ ነበር። ከቅርብ ዘመናት ወዲህ እንደ ፓስተር ለማውራት የሚጋጋጡ አባቶች ማየት ከጀመርን ሰነበትን። አይናቸውን አስሬ የሚጨፍኑ በግድ እየጨመቁ እንባ ለማውጣት የሚታገሉ ከአሁን አሁን በልሳን ለፈለፉ ብለን በስጋት የምናያቸው ምሁር ለመባል የቤተ ክርስቲያንን ነባር ሴቶች የሚያጣጥሉ የቤተ ክርስቲያን ማዲያቶች ብቅ ብቅ ካሉ ሰነበቱ።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 ሆነንም አንቀርም። ሙሴ ቤዛ በተባለበት መጽሐፍ ቅዱስ እያመኑ ድንግል ማርያም ቤዛ አትባልም ላሉት ጳጳስ ቅዱስ ሲኖዶስ ቤዛ ሲሆናቸው ማየት አንፈልግም፣ ጠንከር ያለ ቀኖናዊ እርምጃ እንጠብቃለን ሲል ከቀናት በፊት እንግዲህ ሐሳቡን ወይንም መልእክቱን አስተላልፎ ነበረ። ቀደም ሲል እንግዲህ ዲያቆን ሄኖክም በጽሁፉ ላይ እንዳሰፈረው ይቅርታ የማስተባበያ ይቅርታ ቢጠይቁም አንሰማም የሚል ተመልክተናል። ስለዚህ አሁን እየሆነ ያለው ያ ይመስለኛል። የቅዱስ ሲኖዶሱን የመጨረሻ እርምጃ ሁላችንም እንጠብቃለን ማለት ነው። እስከዛው ቸሪክ ጠመን